ጋገር ከተባለ እንደ ሀገራችን ኢትዮጵያ የእርስ በርስ ጦርነት ውስጥ እድሜ ልኩን የሚኖር ሀገር ያለ አይመስለኝም። የሀገራችን ነገስታት ለስልጣን የበላይነትና ለርስት ማስፋፋት ሲሉ ያለማመዱን የእርስ በርስ ግጭቶች እኛም የልጅ ልጆቻቸው ውርስ አድርገነው ቀጥለንበታል። ብሔርን ሃይማኖትንና ወሰንን ምክንያት እያደረጉ እርስ በርስ መገዳደል፣ ስልጣን የመሰለን ለእኛ ብቻ ነው። በዘር ተቧድነው ሚሊዮን ዜጎቻቸውን ያጡት ሩዋንዳዎች እንኳን የዘር ፖለቲካን እስከ ወዲያኛው ተጠይፈው ሀገራቸውን በጋራ ለማሳደግ ቃል ኪዳን ገብተዋል። እንዴት ሰነበታችሁ ውድ ተመልካቾቻችን። በዚህ ሳምንት የጋዜጠኛ እሱባለው ይርጋ ጋሸና ያቺን ሰዓትና ሌሎች ታሪኮች የሚለውን መጽሐፍ በጋራ እንመርቃለን። ማራኪ አንቀጹ ይቀጥላል። ይህን ማራኪ አንቀጽ ተከታትለን እንመለስ። ሩዋንዳዎችን በሁለት ነገሮች ምሳሌ ማድረግ ይቻላል። የመጀመሪያው ምሳሌነታቸው ሁቱና ቱሲ በሚል ዘረኝነት ተቧድነው ሚሊዮን ዜጎቻቸውን በራሳቸው መሳሪያ የገደሉ የዓለማችን አረመኔ ሰዎች ስብስብ የነበራቸው ሲሆኑ፣ በሁለተኛው ምሳሌነታቸው ደግሞ ዘረኝነት ጎጂ መሆኑን ተገንዝበው ችግራቸውን በውይይት ፈጥተው ለልጆቻቸው መልካም ባህሪን ያበጁ የእርቅ ተምሳሌት መሆናቸው ነው። ደቡብ አፍሪካን ብትሆን ቅኝ ግዛትን ከሀገሯ ካስወገደች በኋላ ቀኝ የገዟትን እንግሊዛውያንን ልበቀል አላለችም። ለነፃነታቸው ሲታገሉ 27 ዓመታትን በእስር ቤት ያሳለፉት የነፃነት ታጋይዋ ኔልሰን ማንዴላም የደቡብ አፍሪካን ሥልጣን የጥቁሮች ብቻ ይሁን አላሉ። ገዥና ተገዢዎች በአንድ ላይ ደቡብ አፍሪካን እንዲያሳድጓት በተፈጠረው መደላደል መሠረት ደቡብ አፍሪካና ደቡብ አፍሪካውያን ከአፍሪካ በስልጣኔ ያደጉ ሀገሮች ሆነዋል። በዓለም ላይም በኢኮኖሚዋ ተገዳዳሪ የሆነችን ሀገር መስርተዋል። ደቡብ አፍሪካውያንም ሆኑ ሩዋንዳዎች የጥፋት ዘመናቸውን ወደ ልማት የቀየሩት በአንድ ጀንበር አይደለም። ይልቁንም ሁለቱ ሀገሮች አስተዋይ መሪዎችና የሰከኑ ህዝቦች ባለቤት በመሆናቸው ጥቁር ታሪካቸውን በብርሃን ተክተውታል። ከመስጠት የሚገኘውን አብዝቶ መቀበል ስሌታቸው አድርገው ሀገሮቻቸውን የሰላምና ዜጎቻቸውን በሀብታቸው ተጠቃሚ አድርገዋል። የእኛስ አገር? ከጋሸና ያቺን ሰዓትና ሌሎች ታሪኮች የተወሰደ ማራኪያ አንቀጽ በጥቂቱ ለእናንተ ውድ ተመልካቾቻችን አደረስናችሁ። ጋሸና ያቺን ሰዓትና ሌሎች ታሪኮች መጽሐፍ እንግዲህ በዚህ ዓመት ከታተሙ የጋዜጠኛ እሱባለው ይርጋ መጽሐፍ አንዱ ነው። በውስጡ እንግዲህ ከሰላሳ በላይ ወጎችን ያካተተ መጽሐፍ ነው። ይህ መጽሐፍ እንግዲህ በእውነተኛ ታሪክ ላይ የቆመ ሲሆን ጋዜጠኛው የሕልውና ትግል ዘመቻ ተብሎ በተጠራው ጦርነት ወቅት በጋሸናና አካባቢው ያየውን እውነታ ነው በመጽሐፍ መልክ የደረሰው። እንግዲህ ይህ መጽሐፍ እግር በግር ተጻፈው ወይንስ ከክስተቱ በኋላ መጽሐፉ ለተደራሲ መድረስ ቻለ የሚል ሀሳብ ለጋዜጠኛ እሱባለው ይርጋ ጥያቄ አቅርበለት ነበረ። አብዛኞቹን ገጠመኞቼን የጻፍኳቸው እዚህ መጥቼ ነው። እዚህ መጥቼ ነው ማለት ግን እዛው እያለሁ ለስራ በለሰማራሁበት ስራ ነው። ቅድሚያ ምሰጥና ዘገባዎቼ እንሰራለሁ። ከዘገባዎች በኋላ ወይ ከዘገባው ጀርባ ማያቸውን ነገሮች ግን አጽመ ታሪክ አወጣለሁ እዛው። ይሄ ታሪክ መቼቱን፣ ቦታውን፣ ሌላ አጨራረሱን፣ ሁሉ ነገር አጽመ ታሪክ አወጣለትና ለጽሁፌ አስቀምጬው አሁን እዚህ ስመጣ በተረጋጋ መንፈስ ሰከን ብዬ ሁሉን ነገር ግራ ቀኝ አይቼ መጻፍ በምችልበት ሰዓት ላይ በ2016 ነው የጻፍኩት። አንዳንዶቹ ግን እዛውም የጻፍኳቸው አሉ። አብዛኛዎቹ ታሪኮች ግን የተጻፉት አጽሞ ታሪካቸው እዛ ተይዞ እዚህ መቶ ግን በሰከነና በተረጋጋ መንፈስ ነው የጻፍኳቸው። የተጻፈ ታሪክ ዘመን ተሻግሮ በዘመን ያልነበረ አዲስ ትውልድ ማግኘቱ ከቶ የማይቀር ነው። በዚህ መካከል እንግዲህ የተንሻፈፈ ታሪክ ሆኖ ከተገኘ አንደኛው በሌላኛው ላይ ቁርሾ ማንሳቱ አይቀርም። ይህ የሚነሳው ቁርሾ ደግሞ ሌላ ጠባሳ፣ በሀገር ላይም ሌላ በደልና ችግር መፍጠሩና ማስገኘቱ አይቀርም። ደራሲው ግን የእርስ በርስ መነካከሳችን የሚያስቀር ሀሳብ የያዘ ታሪካዊ ስነ ጽሑፍ ወይም ታሪካዊ ድርሰት ነው ይለናል። ይሄ መጽሐፍ አሁን ማንም አንባቢ ጋር ቢደርስ የትኛውም እምነት ተከታይ ይሁን የትኛውም ብሔር ተወላጅ ይሁን አማርኛ ቋንቋ ከቻለ በአማርኛ ቋንቋ ስለሆነ የጻፈው ቢያነበው፣ እኔ ወደትም ጣቴን ስላልቀሰርኩ ወደ ማንም ጣቴን ስላልቀሰርኩ፣ መጽሐፉ ማጠንጠኛው እርስ በርስ መገዳደላችን፣ የእርስ በርስ ጦርነት ኢትዮጵያን በጣም ጎድቷታል፣ አሁንም እየጎዳት ነው የሚል እንጂ ይሄ መጽሐፍ ለንትን ብሄር ያደላ ነው ይሄ መጽሐፍ እንዲህ አይነት ስሜት ተጭኖታል። ይሄ መጽሐፍ እንዲህ አይነት ሰዎችን ያሳንሳል የማይባል ነው። ምናልባት እንደዛ የሚመስሉ ነገሮች እንኳን መጽሐፍ ውስጥ ካሉ ከኔ አቅም ማነስ እንጂ የመጽሐፍ ጻፍበት ዓላማ ያደለም በአንድ ወቅት እኮ በጋይንት ጋሸና ግንባር እንዲህ የተባለው ብሄር እንዲህ በተባለው ብሄር ላይ እንዲህ የተባሉ ሰዎች እንዲህ በተባሉ ሰዎች ላይ እንዲህ አድርገው። የሚል የፈጠራ ወሬ ተረክ ቢፈጠር አይ እንዲህ ስለመባሉ የተጻፈ ነገር የለም፣ ባይሆን እንዲህ ተብሏል ተብሎ ይሄ መጽሐፍ ማጣቀሻ ይሆናል። አንድ ማራኪ አንቀጽ ወደ እናንተ ተመልካቾቻችን እናድርስ። ከማራኪ አንቀጽ በኋላ ተመልሰን እንገናኝ ይሆናል ውድ ተመልካቾቻችን ረሱ የዓለም አጫዋቾች ነው የሚለው ኢትዮጵያ፣ ሀገራችን ጣሊያንን ያህል ግዙፍ ጠላት ነጻነቷን ሊገፋት ወደ ወሰኗ ሲመጣባት ሁሉንም ሕዝቧን አስተባብራ መመከት የቻለች የጥቁር ሕዝቦች የነጻነት ተምሳሌት የቅኝ ተገዢነት ዘመን ማብቂያ ችቦ ለኳሽና ሌላም ልትባል የምትችል ድንቅ ሀገር ናት። ይቺን የጀግኖች ሀገር በጀግንነታቸው ታፍራና ተከብራ እንድትቆይ ያደረጓት ደግሞ ሁሉም ኢትዮጵያውያን ናቸው። ኢትዮጵያ ከጣሊያን ጋር ባደረገችው ፍልሚያ የዓለም አጫዋቾች ወይም አዝማሪዎች እየተባሉ የሚታወቁት የኪነ ጥበብ ሰዎች ጀግኖችን ይበልጥ በማጀገኑ ረገድ ሚናቸው ላቅ ያለ ነው። እቴጌ ጣይቱን ተከትላ ግንባር ድረስ የዘመተችው አዝማሪ ጻዲቄ በብዙ ጀግኖች ዘንድ የማትዘነጋ ድንቅ የኪነ ጥበብ ሰው ወይም አዝማሪ ነበረች። የዓለም የዓለም አጫዋቾች በሚል ይጠሩ የነበሩት አዝማሪዎች በየጦር ግንባሩ እየተገኙ የታጋዮችን ስነ ልቦናና ሞራል በማነቃቃት ይታወቃሉ። አዝማሪዎች ጀግኖችን በውብ ቃላትና ድምፃቸው የማወደሳቸውን ያህል ፈሪዎችንና ፍርሃትን በማውገዝ ይታወቃሉ። የአዝማሪዎች ወይም ከያንያን ሙያ ሕዝብን ለመቀስቀስ፣ ለማነቃቃት፣ ለማስተባበር የአገር ፍቅር እንዲኖር ለማድረግና ለሌሎችም ነገሮች ይጠቅም የነበረው በጣሊያኑ ጦርነት ወቅት ብቻ አልነበረም። በደርግ ዘመን ከሶማሊያ ጋር በተደረገው ጦርነት የኪነ ጥበብ ባለሙያዎች ግንባር ድረስ በመሄድ ወታደሮችን ያነቃቁ ነበር። ደርግ ከህወሀት ከሻቢያና ሌሎችም ጋር ሲያደርግ በነበረው የእርስ በርስ ጦርነትም የጥበብ ሰዎች ግንባር ድረስ በመዝመት የሙያ ግዴታቸውን ሲወጡ ተስተውሏል። በቅርቡ የኢትዮጵያ መንግስት ከህወሀት ጋር ባደረገው የሰሜኑ ጦርነት ወቅትም የተለያዩ አዝማሪዎች በግንባር በመገኘት የጥምር ጦሩን ሲያበረታቱ አስተውለናል። የአሚኮ የጋይንት ጋሸና ግንባር የጋዜጠኞች ቡድንም ከጋይንት እስከ ጋሸና በዘለቀው ጦርነት ወቅት አዝማሪ የጥምር ጦሩን በሙያቸው ሲያበረታቱ ተመልክተናል። የዚያ አጭር ጽሁፍ ዓላማ በጋይንት ጋሸና ግንባር የተሳተፉ አዝማሪዎችን ማስተዋወቅ ሳይሆን በጥበብ ስራቸው ያስተላለፏቸውን መልእክቶች በአብነት እያነሳው ጥበብ ምን ያህል ተጽዕኖ ፈጣሪ እንደሆነች ለመጠቆም ነው። በደቡብ ጎንደሯ ጋይንት ወረዳ ነፋስ መውጫ ከተማ ውስጥ የተሰባሰቡት የአማራ ሚሊሻና ፋኖዎች ወደ ግንባር ሲሸኙ አዝማሪዎች የተለያዩ ስንኞችን እየቋጠሩ ታጋዮችን አበረታተዋል። ለአብነት የመይሳው ሱሪ አይሆንም ለልጅ፣ የገብርዬ ሱሪ አይሆንም ለልጅ፣ የራስን አሰፍቶ መታጠቅ ነው እንጂ በሚሉ ስንኞች ውስጥ መይሳው ካሳ ወይም አጼ ቴዎድሮስና ገብርዬ በራሳቸው ዘመንና በተራቸው በሰሩት ጀብዱ ብቻ እየተኩራሩ መኖር ለዚህኛው ትውልድ በቂው አይደለም፣ መኩራራት በራስ ታሪክ ነው። በታሪክ ውስጥ አምድ ለማግኘትም የራስን ታሪክ መጽሐፍ ያስፈልጋል የሚሉ ትርጉሞቹን ያዘሉ ስንኞች ቀርበዋል። ይህና ሌሎች ታሪኮች መጽሐፉ ላይ ታገኙታላችሁ። ጋብዛ ናቸዋል። ገጠመኝ የምንጊዜም የሥነ ጽሑፍ ምንጭ ነው። አንዳንድ የሚገርሙ አይነት ገጠመኞች አሉ። እነሱ እንደውም ብዙ ማሸትም አያስፈልግም፣ በራሳቸው ሙሉ እንትን ይኖራቸዋል። ከዛ ውጭ ግን ማናቸውም ደራሲ የሚጽፈው የራሱን ገጠመኝ፣ የራሱን ኤክስፒሪየንስ፣ የጓደኛውን፣ የአካባቢውን የሚያውቀውን ሰው። አንዳንድ ገጠመኞች ደግሞ የበለጠ አመች የሆኑና ያጽፋሉ። እና እኛ ያጣነው ነገር እንደውም ይሄንን ነው። በተለይም አሁን ከእሱባለው ስራ ጋር ስናያይዘው የስራ ገጠመኙን ነው የጻፈልን፣ የስራ ገጠመኙን ነው፣ የስራ ኤክስፒሪየንስ ነው። ዘገባ ነው የሚጠበቅበት እሱ ለቀጠሮ ድርጅት ነገር ግን ያንን አስቀምጦ በራሱ መንገድ ቢያንስ ተነባቢ እንዲሆን አዋስቶ ማቅረቡ ብዙ ፋይዳ አለው ብዬ ነው የማስበው። እነኛ ራሱ ለተደራሹ ጥሩ ምንጭ ነው፣ ለምን የመንግስት ሚዲያ ብቻ ከሚያዳምጥ የሱንም ስሜት ያክልበታል ማለት ነው። ለመንግስት ሚዲያ መርጦ ይመስለኛል የሚያቀርበው። እዚህ ጋር ግን የራሱ ስሜት ሁሉ ይገባል። ገጠመኝ የራሱ ስሜት ይገባበት ሁኔታ አለ። ቢያንስ ቢያንስ ባልተጋነነ መልኩ ማለት ነው። ሁለተኛ የመንግስቱ ሲሆን ትላልቁን ኤክስፒሪየንስ ይመስለኛል አለቆችን ምናምን የመሳሰሉትን ነው። ከዚህ ጋር ስንመጣ ግን ወርዶ ሕዝቡንም አካባቢውንም ዝቅተኛውንም ማህበረሰብ የሚመለከትበትና ምናልባት ትላልቁን ጉዳይ ብቻ ሳይሆን ጥቃቅኖቹን ክስተቶች የሚያይበት ሁኔታ አለ። ይሄ ደግሞ ለታሪክ ትልቅ ምንጭ ነው። እንዲህ አይነት ታሪኮች እንግዲህ በቀደምት የኢትዮጵያ ታሪክ በስፋት ይጻፉ እንደነበርም የነገስታቱ የውሎ ታሪክ የሚዘክር መጽሐፍ ምስክሮቻችን ናቸው። ታዲያ እነዚህ ዜና መዋሎች ለኢትዮጵያ ሥነ ጽሑፍ የራሳቸው አስተዋጽኦ ማድረግ ችሏል ማለት እንችላለን። ይሁንና እነዚህ ዜና መዋሎች ግን በሥነ ጽሑፍ እይታ ውስጥ የራሳቸው ጉድለት እንደነበረባቸውም ይነገራል። አሁን እስኪ በማያጨው ዘመቻ ላይ የተሰሩትን ዘገባዎች ልቦለዶች፣ ምናምን የንጉሱን እግር ተከትለው ሰሜን በአብዛኛው ማይጨው ነው። ሰሜን በምስራቅ ተዘምቷል፣ በምዕራብ ተዘምቷል፣ በደቡብ ተዘምቷል። ዝቅተኛ መኮንኖች ናቸው ማለት ነው። የሰሜንም ቢሆን እጃዝሟችን ምናምን የጦር መሪዎችም ማለት ነው። እታች ግን ተራሱ የምትለው ህይወቱን የገበረ አርበኛል በሱ ደም ነው የእነሱን ህይወት አይገልጽም ነበር። ስለዚህ ዜና መዋዕል ምንም ጥያቄ የለውም ትልቅ አስተዋጽኦ አለ። በነገራችን ላይ ኦሮማይ ላይ መጀመሪያ ገጹ ላይ ተራራ ከፍታ ነጥብ ሰባት ምናምን እንደዚህ ሚል እንትን አለ። እሱ ባይገርምህ የወታደሩ የሚሊታሪ የእለት ውሎ ዘገባ ነው። ይሄንን እየደረስኩበት ባጋጣሚ ምርምሬን ስሰራ እዛ አካባቢ የፖለቲካል ሪፕሬዘንቴሽን ሰርቼ የነበረ ለአንድ የሂስትሪ ሰው ሳሳይ ለምን መረጃ አልሰጥህም ብሎ ከመከላከያ ሚኒስቴር የወሰደውን ሰነድ ሰጠኝ፣ ፎቶኮፒ። ያን ሳይ ልቦለዱ የመጀመሪያ ገጽ ላይ ያለው ነገር በመዋዕለ እንትኑ ላይ የተዘገበ ነገር ነው ማለት ነው። እና አንዱ በዓሉም ያስገደለው እውነት አወጣህ ተብሎ አይደለም። ስለዚህ ዜና መዋዕሎች የሚጻፉት ትክክል ነው፣ ጥሩ ነው፣ መረጃ ነው፣ ግን አሏዊነቱ ከፍተኛውን መሪዎቹ ላይ ብቻ ነው የሚያተኩረው። የተራውን ይስተው ነበር። ጋሸናያቺን ሰዓትና ሌሎች ታሪኮች በሚል የቀረበው የጋዜጠኛ እሱባለው ይርጋ መጽሐፍ ግን ምናልባትም በዜና መዋል ውስጥ ያለውን ክፍተትና ችግር ሊሞላ የሚችል እንደሆነ በባህር ዳር ዩኒቨርሲቲ የስነ ጽሁፍ መምህርና ተመራማሪ የሆኑት ዶክተር አንተን አወቀ ሀሳቡ ላይ እንዲጨምሩበታል። ስለዚህ እንዲህ አይነት ድርሰቶች ላይ ስንመጣ ግን የተራውን ዝቅ ያለውን ጥቃቅን የምትለውን ጉዳይ ሁሉ ስለሚያካትት ሙሉ ያደረገዋል። ሙሉ ፒክቸር ይሰጠናል። ይሁንና በዚህ ደግሞ ከዜና ሙዓል ጋር እንዳናነጻጽረውና ጨርሶ ምሉ ነው ለማለት የሚያስደፍር ነገር እንደሌለው ዶክተር አንተነህ በሀሳባቸው እንዲህ በማለት ሌላ ሞጋቸውን ሀሳቦችን ያነሱልናል። ዋናውን ጦርነት ያየው አይመስለኝም፣ የጦርነቱን ኢፌክቶች እንጂ ወይ ስንቅ ወይም ደግሞ ከለለቀቁ በኋላ ወይም ዝግጅቱ ላይ የመሳሰሉት ነገሮች ነው። ምናልባት ይሄ ወታደራዊ እንትኑ ሪፖርቴዡ ግን ራሱ እንቅስቃሴውም ላይ ሊኖሩ ይችላሉ ብዬ አስባለሁ። እንደውም እሱ መሀል ላይ እኮ ይጠቅሳል፣ ያስቆመዋል፣ የሆነ ሆነ ይላል አይደል? እንትን ሊል ሲል ምስጢር፣ ወታደራዊ ምስጢር ስለሆነ ተው ማፈቀደልህ ምናምን ይለዋል። በዛ ምክንያት የሚጎሉት ነገሮች ይኖራሉ። ከዛ ውጭ ግን የጦርነቱን ጠባሳ፣ የጦርነቱን ኢፌክት፣ የጦርነቱን ሰቆቃ ታሪክ ቢሆን የማይዘግበውን ነገር አሳይቶናል። አንደኛ ነገር ማለት ነው፣ ታሪክ ብዙ ጊዜ አለ ቢግ ፒክቸር ላይ ነው ብያለሁ። ሁለተኛ ካለፈ በኋላ ነው የሚጻፈው። እሱም ጥሩ ያደረገው ነገር ምን ነው ሁለት ዓመት ፈጅቶብኛል ከባያዝ ለመውጣት ማለት ነው። ያም ራሱ መሆኑ ጥሩ ነው። ዞሮ ዞሮ ግን በታሪኩ ውስጥ የማይነሱ ነገሮች የማያነሳቸው ነገሮች እሱ አንስቷቸዋልና በእርግጥ ጥሩ በማስተዋል ለሚመረምረው ሰው መረጃ ያገኛል ብዬ አስባለሁ። ግን ከምንም በላይ ደስ ያለኝ ነገር ጋዜጠኛውም እንዲህ አይነቱን ገጠመኞች ጽፎ ማስቀመጡ፣ በድርሰት መልኩ ማሳተሙ ሊለመድ የሚገባው ነገር ነው። አንዳንዶች ተጠቅመውበታል እኮ ማነው? ይሄ ከቡስካ በስተጀርባ በስተ ደራሲ የጋዜጠኛው ማስታወሻ፣ ስደተኛው ማስታወሻ የመሳሰሉት ነገሮች አሉ እና ትልቅ ምንጭ ነው። ስለዚህ እንደዚህ አይነት ነገሮች መያዘ ይሄ ዝም ብሎ የለ ስራውን ደሞዝ የሚከፈልበትን አከለ ሆኖ መምጣት ብቻ ሳይሆን የሚሰማውን ነገር ያንን ዘግቦ መጽሐፉ ትልቅ ኤክስፔሪንስ ትልቅ ልምድ ነው ብዬ አስባለ። የመጽሐፍ ደራሲ ጋዜጠኛ እሱባለው ይርጋ ገጠመኞችን መጽሐፍ ስላላቸው ጠቀሜታ ሐሳቡ እንዲህ ያጋራልናል። አሁን ለምሳሌ ነጋድራስ መከዳኝ ይመስሉኛል ብዙ መጽሐፍ ያላቸው ሰው አሉ። እሳቸው ኢትዮጵያ ውስጥ በርካታ ሺህ ጦርነቶች ተደርገዋል። እነዛ በርካታ ጦርነቶች የአድዋን አይነት ወይንም ከደርቡሽ ከሱዳን ከሶማሊያ ጋር የተደረጉ አይደሉም። የእርስ በርስ ናቸው። ብዙ ታሪኮቻችን በእርስ በርስ ግጭትና በእርስ በርስ ጦርነት ኢትዮጵያን የሚጎዱ ታሪክ ነው ያለን። እኔ ያን ታሪክ ነው አሁን ያስቀመጥኩት። ጥሩ ታሪክ መዘገብ የነበረበት ጋዜጠኛ በገጠመኞች በሁኔታዎች በፖለቲካ መመሰቃቀል በማህበራዊ ጉዳያችን በሌሎች ነገሮች መግባባት በምንችልባቸው መወያየት ችለን መፍታት በምንችላቸው ነገሮች ላይ እነዚህ ነገሮች ባለመደረጋቸው የዚህ ታሪክ አካል ሁነናል። የመጥፎ ታሪክ አካል ሁነናል። ያን ያየሁትን ታሪክ እንዲሆኗልና እንማርበት ነው መጽሐፉ የሚለውና ከመጽሐፉ ዋናው ነው መወስዶ ነገር እንኳንም ጻፉት የምለው እንማርበት ለእኛ የእርስ በርስ ጦርነት የእርስ በርስ ግጭት የእኔ እኔ እኔ ታሪክ አያስፈልገንም። እኛ ስንል አንድ ላይ ስንቆም ነው ኢትዮጵያ ቀዳሚ የምትሆነው የሚል ሀሳብ ውስጥ ስላለ ይሄን መጽሐፍ በመጻፌ ብዙዎች ይማሩበታል እውነት እኮ ነው የሚል እሳቤ ውስጥ እከታቸዋለሁ የሚል ሀሳብ ነው ያለኝ። እንዲህ አይነት ድርሰት እንደሱባለው ይርጋ ባሉ ጋዜጠኞችና ተጓዦች ደራሲያን ብቻ የተሰጠ አይደለም። ይልቅስ ሁሉም የየዕለት ውሎውን በመጻፍ ዘመን ተሻጋሪ ታሪክን ለትውልድ ማስተላለፍ እንደሚገባ ዶክተር አንተነህ እንዲህ ይሉናል። ጋዜጠኛው ብቻ አይደለም፣ እያንዳንዳችን የዕለት ውሎ ማስታወሻ ብንጽፍ ጥሩ ነው። ቀን ስናከናውናቸው የነበርነውን ነገር ማታ ላይ ብንጽፈው፣ በቀን ባንችል በሳምንት እያስታወሰ ከፍ ከፍ ያሉ ክስተቶችን ብንጽፍ ማንነታችንን፣ ኤክስፒሪየንሳችንን፣ ልምዳችን ሁሉ አሰፈ ማለት ሆነ። ነገ ምንሆነውን አናውቅም ይሆናል ብዙ ሰዎች ያን ይሁን ታሪክ ነው ወደ ልቦለድ የሚያሳድጉት የሚያሳትሙት ማለት ነውና በተለይ ጋዜጠኛው ላይ ስንመጣ ደግሞ ለተለያዩ ኢቨንቶች የተጋለጠ ነው ስለዚህ እነዛ አይነቶች በነገራችን ላይ በኢትዮጵያ ስነ ጽሁፍ ውስጥ ጋዜጠኞች ናቸው ትልቅ ቦታ ያላቸው አይደል እነ ጳውሎስ ኞኞ እነ ብርሃኑ ዘሪሁን እና ቤጉበኛ በሙሉ እኮ የጋዜጣ ሰው ናቸው ስለዚህ እንደነዚህ አይነት ሰዎች ኤክስፔሪየንሳቸውን ቢጽፉት ብዙ ያስተምሩናል ብዬ ነው ማስበውና መለመድ ያለበት ጉዳይ ነው። የጋዜጠኛ እሱባለው ይርጋ መጽሐፍ ጋሸናን ያቺን ሰዓትና ሌሎች ታሪኮች የሚለው መጽሐፍ መመረቁን ምክንያት በማድረግ አዘጋጅተን ያደረስ ነው መርሃ ግብር ይመስል ነበረ። አንድ ማራኪ አንቀጽ እንጋብዛችሁ። ማራኪ አንቀጹን ተጋበዙልን። የዛሬ ዝግጅታችን ይመስል ነበረ እናስልኝ የማቀርብላችሁ ማራኪ ገጽ መንገድ ስተን ይሰኛል። የእርስ በርስ ጦርነት አንደኛው መጥፎ ገጽታ ትላንት በችግርም ሆነ በደስታ አብረን ያሳለፍናቸውን ሰው ፖለቲካ በወለደው ጦርነት ምክንያት ጠላቴ ብለህ እንድትጠራው መገደድ ነው። እኔም መንገድ ስደን ወደ ጠላት ምሽግ ሄድን ያልኩት ወደ ህወሓት ምሽግ ማለቴ ነው። ህወሓቶች የሰለጠኑ ጦረኞቻቸውን ብቻ ሳይሆን የትግራይን አብዛኛውን ህዝብም ወደ አማራ ክልል ለጦርነት ይዘው ስለመጡ ህዝቡንም ያለ ውዴታ በግድ ጠላት እያልን እንድንጠራው አስገድደውናል። የአሚኮ የጋዜጠኞች ቡድን በጋይንት ጋሸና ግንባር ለዘገባ ከተሰማራ አንድ ወር አካባቢ ሞልቶታል። በእንደዚህ ቀናት ውስጥ አብዛኞቹ ዘገባዎቻችን የህዝብ ድጋፍ፣ ለጦርነት እየተደረጉ ያሉ ዝግጅቶችና ሌሎችም ናቸው። ከአንድ ወር በኋላ ግን ጋሸና ላይ ከመሸገው የህወሀት ሰራዊትም ሆነ ከሀገር መከላከያ ሰራዊት ከባድ መሳሪያ ተኩሶች ተጀምረዋል። ከባድ መሳሪያዎች በንጹሃን ዜጎች ላይ ያደረሱትን ጉዳትም መዘገብ ጀምረናል የጥምር ጦሩ በታች ጋይንት ወደ ሰሜን ወሎዋ ዳውንት ወረዳና መቄት በኩል ደግሞ ወደ ጋሸና ተጠግቶ የተለያዩ የጦር ዝግጅቶችን እያካሄደ ነው በመቄት ገረገራ አካባቢ ጥምር ጦሩ ምሽግና ካምፕ ሰርቶ ለሚሊሻዎች ልዩ ወታደራዊ ስልጠናዎች እየተሰጧቸው ነው እኛም ይህንኑ የሚሊሻዎች ስልጠናና ወታደራዊ ዝግጅት ባሉበት ካምፕ እየሄድን ዘገባዎችን ሰርተናል። ያን እለት በገርገራ ወደ ጋሸና መስመር ተጉዘን ወደ ቀኝ በመታጠፍ ጥምር ጦሩ ካለበት ቦታ ዘገባ ለመስራት እየሄድን ነው። በዚህ አካባቢ ያሉት ሚሊሻዎች ከምዕራብ ጎጃም ዞን የመጡ ናቸው። እነሱን አግኝተን ስለ ስልጠናውና ስለ ዝግጅታቸው መረጃዎችን ለመቀበል ጉዟችንን በጠራራማው መንገድ ላይ ቀጥለናል። በርከት ያሉ ግን ደግሞ የተበታተኑ የገጠር ቤቶችን እያለፍን ጉዟችንን ወደፊት ቀጥለናል። ጥምር ጦሩ ወይም የምዕራብ ጎጃም ዞን ሚሊሻዎች ይገኙበታል ተብሎ በተጠቆምነው አቅጣጫ ብዙ ሜትሮችን ብንጓዝም ካምፑን ማግኘት ግን አልቻልንም። በተበታተኑት ቤቶች ውስጥ የሚኖሩ አርሶ አደሮችና ቤተሰቦቻቸውም ከቤታቸው እየወጡ የእኛን መኪና እንደ ጉድ ያዩዋታል። ጥምር ጦሩ ይገኝበታል ተብሎ በወረዳው የኮሚኒኬሽን ባለሙያዎች የተነገረን ቦታ እነሱ ከነገሩም በጣም ስለራቀብን እና የአካባቢው አርሶ አደሮች መኪናችንን እንደ ጉድ ማየታቸው ጥርጣሬ ስለጫረብን መኪናችንን አቁመን የአካባቢውን ሰዎች ስለ ካምፑ ጠየቅናቸው። አሁን በያዛችሁት አቅጣጫ ትንሽ ከሄዳችሁ የምታገኙት ካምፕ ሳይሆን የወያኔዎችን ምሽግ ነው አሉን አንዱ አርሶ አደር። ይህንን ስንሰማ ምን ያህል እንደምንደነግጥ አንባቢዎች መገመት ያቅታችኋል ብዬ አላስብም።